እንደ ሀገር ከተሞችን ለነዋሪዎች ምቹ ለማድረግ መጠነ ሰፊ ስራዎች እየተሰራ ይገኛል። ስራውም ከተሞቹን ከነበሩበት ደረጃ ከፍ በማድረግ ለኢኮኖሚያዊ እንቅስቃሴ ምቹ ከማድረጉም አንጻር ከፍተኛ ሚና የሚጫወት መሆኑ እሙን ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስትም የክልሉን ከተሞች ከማስዋብናም ለኑሮ ምቹ ከማድረግ አንጻር ከፍተኛ ስራዎችን እየሰራ ይገኛል። የክልሉ መንግስት በሚዛናማን ቦንጋ፣ ታርጫና ቴፒን ጨምሮ ሌሎች ዋና ዋና የወረዳና ከተሞችን አካቶ የከተማና የገጠር ኮሪደር ልማት ስራዎችን በማከናወን የከተሞቹን ደረጃ ከፍ የማድረጉን ተግባር በማከናወን ላይ ይገኛል። የዚሁ ስራ አካል የሆነውና በቦንጋ ከተማ በክልሉ ሪሰ መስተዳድር ጽህፈት ቤት ፊት ለፊት በሪሰ መስተዳድር ዶክተር ኢንጂነር ነጋሽ ዋገሾ የቅርብ ክትትልና ድጋፍ እንዲሁም በጽህፈት ቤቱ በጀት የተሰራው አረንጓዴ ፓርክ በመጠናቀቅ ላይ ይገኛል። ፓርኩ በሪሰ መስተዳድሩ ከፍተኛ ክትትልና ድጋፍ የተሰራናም በቀንና ማታ አዲስ እና ለእይታ ማራኪ እይታዎችን መፍጠር እየቻለና የከተማን ጽዳትን ያሻሻለ ነው። በጉዳዩ ላይ ሚዲያችን ያነጋገራቸው የክልሉ ኮንስትራክሽን ቢሮ ኃላፊ ኢንጂነር የማታለም ቸኮ የክልሉ መንግስት ከተሞችን ለኑሮ ምቹ ከማድረግ በተጨማሪ የከተሞችን ደረጃ ለማሻሻል በከፍተኛ ትኩረት እየሰራ እንደሚገኝ ተናግረዋል። ዋናው ከሀገራችን ከተማ ከአዲስ አበባ ስንነሳ በጣም ከተሞችን በኮሪደር የማስዋብ ኮሪደሮቹ ለሰውነ ለማሪ ምቹ እንዲሆን ከማድረግ አንጻር የተሰሩ ስራዎች በጣም ሰፊ ስራዎች አሉ። ሌሎችም ከተማዎቻችን ላይ እንደ ሀገር የተጀመረው በሁሉም ከተሞች ላይ በአብዛኛው በትላልቅ ከተሞች ላይ የተጀመረ ኢኒሼቲቭ ነው። እንደኛ ክልልም በተወሰኑ ከተሞች ላይ ይህንን ለማስጀመር ጥረት ተደርጎ ሰፊ ስራዎች እየተሰሩ ነው። ከነዚህም መሀል ያው ክቡር ርዕሰ መስተዳድራችን ኢኒሼቲቭ ለሁሉም ከተማዎች፣ ሌሎች ከተማዎች ተሞክሮ እንዲሆን መሰረታዊ የሆኑ ነገሮችን ያሟላ የአረንጓዴ ፓርክ በክልሉ እርሰ መስተዳድር ጽሕፈት ቤት ፊት ለፊት እየተሰራ ነው። ይሄን እንግዲህ ክቡር ፕሬዝደንታችን በየቀኑ እያዩ እየጎበኙ የሚሻሻሉ ነገሮችን እያሻሻሉ ከዚህ በፊት የነበረው ያው ጫካ የሚመስለው ቦታ አሁን እንደዚህ ተውቦ እየታየ ነው። ወደዚህ የምናየው የሕፃናት መጫወቻ ቦታ አለ፣ ፋውንቴን አለ፣ እንደዚህ የምናየው አረንጓዴ እነዚህ ሳሮች ከሌሎች ቦታ መጥተው የተተከሉ ናቸው። ያው ስታይ የሚያምሩ ሳሮች ከሌላ ቦታ መጥተው የተተከሉ ናቸው። እንግዲህ መዝነኛ ቦታ አለ፣ ካፍቴሪያ አለ። ይሄ እንግዲህ በዋናነት ሌሎች ነገሮችም የኤሌክትሪክ ሲስተሙም ሌሎችም የ እንደምታዩት ሞዴል በመሆን መልኩ ለሌሎች ከተማዎች አስተማሪ በመሆን መልኩ ክብሮ ሰመስተድሩ ይሄን ለማስፋት እዚሁ እያስጀመሩት ነው ራሳቸው ዲዛይኑንም ተከታትለው ስራውንም ተከታትለው ለዚህ ያበቁት ክቡሩ ፕሬዝደንቱ ናቸውና ሌሎች ከተማዎችም ይህን ተሞክሮ ማስፋት እንዲችሉ ነው በክቡር ፕሬዝደንታችን ኢኒሽቲቭ የተሰራው። ሪሰ መስተዳድሩ ትኩረት ሰጥተውት የተሰራው ይህ የከተማዋ አረንጓዴ የነዋሪዎች ፓርክም የዚሁ የስራ አካልና ከተማዋን በቀንና ምሽት ውብ ገጽታን ማላበስ የቻለ መሆኑንም ጠቁመዋል። የተለያዩ የከተማን የማስዋብ ስራ እየተሰራ ነው። እነዚህ ነገሮች እንደየአቅማቸው ከተማዎች ከህብረተሰቡ ጋር በመተባበር እንደየአቅማቸው ውበት አክሰስብል ማድረግ ከተማን ጀምረው እየሰፋ እየሰፋ የሚሄድ ነው። ሌሎች ከተማ አስተዳደሮችም በዚህ ደረጃ ስራዎችን እንደያቀሙ በየአካባቢው እየሰሩ ነውና ጥሩ ኢኒሼቲቭ ነው። ህብረተሰባችንም በጣም የተቀበለው ነው። ያለምንም መንጫጫት ያለምንም የራሱ እንደሆነ በመቀበል ስራዎች እየተሰሩ ነውና የቀጣይነት ከተሞቻችን በዚህ ያሳመር እንደዳል የሚል ይህ ከነዋሪው ዘንድ በጎ ምላሽ የተገኘበትና ብዙንን ያስደሰተ ስራ በአጭር ጊዜ ተጠናቆ ወደ አገልግሎት በመግባት ለህዝብ ክፍት እንደሚሆንም ነው የተገለጸው። ቶማስ ወልዴ ይባላለው የቦንጋ ከተማ ነዋሪ ናኝና፣ ይህን አካባቢ ከዛሬ 10 5 4 አመት በፊት በደንብ ጠንቅቄ አውቀዋለሁ። እጅግ በጣም ጫካ የወረሰው ቆሻሻ የሚጣልበት በጣም አስቸጋሪ የሆነ ኤሪያ ነበረ። አሁን ላይ ግን እንደ ሀገር የተጀመረ ጠቅላይ ሚኒስትራችን የጀመሩት ጥሩ ኢኒሽቲቭ አለ። ያን መሰረት በማድረግ ደግሞ ክቡር ርዕሰ መስተዳድራችን የአካባቢን ገጽታ እንዴት መቀየር ይቻላል ከዛሬ ሶስት አራት አመት በፊት ይሄን ፕሮጀክት እንደ ዞን የሆነ ለመስራት ተሞክሮ ነበር ተሞክሮ ነበር በጣም ብዙ አይነት ተግዳሮቶች ነበሩ እና በተፈለገው ልክ ሊሄድ አልቻለምና እንደገና እንደገና ፈርሶ እንዲሰራ ነው የተደረገው እና ክቡር ርዕሰ መስተዳድራችንን ከልብ አመሰግናለሁ። እንዲህ ሆኖ ማየቴ ትልቅ ደስታ ነው የተሰማኝ ምክንያቱም ሌሎች ከተሞች ላይ የምናያቸው አረንጓዴ አካባቢዎችን በከተማችን በአካባቢያችን ተፈጥሮ ማየት በመቻላችን ትልቅ ነገር ነው ሊሆን የቻለው እና በጣም ብዙ ወክዌዎች አሉ። እዚጋ ፋውንቴን አለ፣ ካፍቴሪ አለ፣ እንዲሁም ደግሞ የህፃናት መጫወቻዎች፣ እንዲሁም የትኛውም ማንኛውም ሰው መጥቶ እዚጋ ማህበረሰቡ ሪክሬት ማድረግ የሚችልበት ጥሩ የሆነ የስበት ማዕከል ነው ሆኖ ያየነውና እጅግ በጣም የሚበረታታ ነገር ነው በዚህ ልክ ደግሞ በቀጣይ ሌሎች ሌሎች ፕሮጀክቶችም በዚህ ልክ የከተማውን ገጽታ መቀየር የሚችሉ የተለያዩ አይነት አማራጮች እየተሰሩ ቢመጡ ማህበረሰቡም ደስ ይለዋል። አብረን በጋራ ተደጋግፈን መስራት የምንችልበት ነገር ነው የሚሆነውና ና እውነት ለመናገር እጅግ በጣም ለከተማው እንዲሁም ለአካባቢው ትልቅ የገጽታ ግንባታን የፈጠረ ፕሮጀክት ነውና እኔ እንዲሆነው በማየት ትልቅ ደስታን የተሰማኝና። በየደረጃው ያሉ አመራሮች ክቡር አስተዳዳሪያችን እውነት በጣም ትልቅ ምስጋና ይገባቸዋል። ብዙ ጊዜ እናያለን፣ ገብተው የቀን ሰራተኞችን ባለሙያዎችን ዴይ ቱዴ የሚከታተሉበት እያንዳንዱ ስራዎች የት ደረሱ የሚለውን ቼክ የሚያደርጉበት የግምገማ ስርዓት አለና እጅግ በጣም ደስ የሚል ነገር ነው። በጣም ነው ደስ ያለኝ ስሜ ብርሃኑ አደመ ኃይለ ይባላል። የሚኖረው እንግዲህ በዚህ በቦንጋ ከተማ ውስጥ ነው። በክብር ዶክተር ኢንጂነር ነጋሽ ዋገሾ የተጀመረ ፓርክ ነው። ያው ይሄ ፓርክ እንደምናየው ብዙ ነገሮችን በውስጡ የያዘ ነው። እንደነዚህ አይነት ፓርኮች በከተማችን መኖሩ እኛ እውነት ለመናገር ከዚህ በፊትም ስንመኝ የነበረው ነገር እንደ እንደመሆኑ መጠን አሁን እንዲህ በአይናችን ስናይ እጅግ በጣም ነው ደስ የሚለን። እንደነዚህ አይነት ፓርኮች ለከተማው ማህበረሰብ፣ ለአይምሮ ረፍት ሰዎች በትርፍ ጊዜያቸው መጥተው እንድዝናኑ የሚያደርግ ፓርክ በመሆኑ እውነት እኛ እጅግ በጣም ነው እኔ እንደ አንድ ነዋሪ ደስ ያለኝ። እንደነዚህ አይነት ነገሮች ተጠናክረው መቀጠል አለባቸው። ሰዎች መዝናናት አለባቸው። በትርፍ ጊዜያቸው እዚህ ጋር መተው አሁን እንደምናየው ለማንበብ ይመቻል ከልጆቻቸው ጋር መጥቶ ለመዝናናት በጣም ይመቻል። ስለዚህ እንደነዚህ አይ ፓርኮች ተጠናክረው መቀጠል አለባቸው። ስሜ ወንድማገኝ ከበደ ይባላል። የምኖረው ቦንጋ ከተማ ነዋሪ ነኝ። እንግዲህ ይሄ ፓርክ ሲሰራ ይሄ አካባቢ ፈጽሞ ጫካ ነበረ፣ ምንም ያለማ ነበረ እንግዲህ ክቡር ጠቅላይ ሚኒስትር በመላ ሀገሪቱ አካባቢ አረንጓዴ ይልበስ ለሰው ልጆች ለመዝናኛ ምቹ ባሉት መሰረት የክልላችን ርዕሰ መስተዳድር ክቡር ርዕሰ መስተዳድር እሳቸውን በወሰዱት ቆራጥ ውሳኔ እዚህ ደከመኝ ሰለችን ሳይሉ እሳቸውም እየተመላለሱ ይሄ አካባቢው ፈጽሞ ጫካ የነበረውን ጫካ የነበረውን በመለወጥ አሁን ለሰው ልጆች መዝናኛ ምቹ ለምቹ መዝናኛ እንዲሆን እጅግ በጣም ያማረ ስፍራ እንዲሆን በሳቸው ቆራጥ ውሳኔ ሰጭነት በሳቸው በክልሉ በጀት የተሰራ ፓርክ ነው። ስለዚህ አሁን ይህም ፓርክ ስናየው አንደኛ የቦንጋን ድባብ ቀይሯል። ከዚህም በፊት በጣም ለመዝናናት እንቸገር ነበረ። ልጆችም እናዝናናበት ቦታ የለም። በጣም የመዝናኛ እጥረት ከመገኘቱ የተነሳ አሁን ይሄ ይሄን ለውጥ ከመጣ በኋላ ይሄ አረንጓዴ ፓርክ ከተሰራ ጊዜ ጀምሮ ሰው የመዝናናት አዝማሱ በጣም እየሰፋ ነው። ሲቀጥል ደግሞ ህፃናትን ማዝናናት ቦንጋ ላይ በጣም አስቸጋሪ ነው፣ እጅግ በጣም አስቸጋሪ ነው። አሁን የዚህ ፓርክ ውስጥ የህፃናት መዝናኛን እናገኛለን። ሰው ልጁን ለመዝናናት እሁድ ቀን የተለያዩ ረፍት ሰዓቱን እዚህ ያሳልፋል፣ ወጣቶች ያሳልፋሉ፣ ህጻናት ያሳልፋሉ። የተለያየ ነገር እዚህ ውስጥ ማግኘት ይቻላል፣ የተሟላ ነው። ካፍቴሪያም አለ ውስጡ ላይ። ይሄ እጅግ በጣም አንድ ለውጥ ነው ብለን እንወስዳለን። በዚህ አጋጣሚ የክልሉ ርዕሰ መስተዳደር ክቡር ዶክተር ኢንጂነር ነጋሽ ዋገሾ እዚህ ቦታ ላይ ከስራ ሰዓት ውጪ፣ በስራ ሰዓትም በመመላለስ እዚህ ቦታ ላይ በመመላለስ እሳቸው በወሰዱት ቆራጥ አመራር ሰጪነት ይሄን ስፍራ በመከታተል ማለት ነው በመከታተል ቆሻሻን ራሳቸው ጎንበስ ብሎ በማንሳት አካባቢው እንዲቀየር የሰው ልጅ የስራው ባህሪው በጣም እንዲጎለብትና ፈጽሞ አካባቢ ወዳድ ሰው መናቸውን በዚህ ፓርክ አይተናል። ስለዚህ እዚህ አካባቢ ላይ የፈሰሰው በጀትም የክልሉ በጀት ስለሆነ ኤንዩኤስ በአጠቃላይ እንደ ሀገር ስንወስድ የጠቅላይ ሚኒስትራችን ኢንሴቲቭ ተግባራዊ ሆኗል ብለን እንወስደዋለን። እንደ ብልጽግና ማለት ነው ብልጽግና ፓርቲ አንደኛ ዋና ዓላማ ምንድን ነው? አካባቢ አረንጓዴ እንዲሆን ለዜጎች ምቹ እንዲሆን ውብ ያማረ ስፍራ እንዲኖር ነው እና የእሳቸውን ኢኒቲቭ የእሳቸውን ኢኒቲቭ ተከትሎ ደግሞ ክልላችንም የወሰደው ቆራጥ ውሳኔ አንዱ ማሳያ ነው። ሌሎች ፕሮጀክቶች አሉ እንደ ሀገርም እንደ ክልልም እንደ ዞንም አሉ። ግን ይሄኛው ለቦንጋ አካባቢ በጣም ትልቅ ለውጥ ነው ያሳየውና እዚህ በአስፋልት ጠርዝ የሚያልፍ ሰው አላፊ አግዳሚ የሚሆነው እና ወጣቶች አሁን ከስራ ሰዓት ውጭ እዚህ ማንበብ ይችላሉ መዝናናት ይችላሉ። እና በጣም ደስ የሚል ነገር ነው ያየን ለማለት ፈልግ። እንደ አገር በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ የከተሞች ልማት ስራዎችን አጠናክሮ በሌሎች የክልል ከተሞች ለመቀጠል ታቅዶ እየተሰራ እንደሚገኝም ተነስቷል። ለተጠናቀረው ዘገባ አማኑኤል ነኝ ከቦንጋ።